አብሪሽን እኔም ብቻ አይደለም የጎዳ ቤተሰብንም ጭምር ነው። ሰላም ቤተሰብዬ እንዲከረማችሁልኝ እንዲ ከረማችሁልኝ በመላው ዓለም የምትገኙ ተገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ጠፍተን ጠፍተን ደሞ ብቅ ብለናል። ለመተቻለን አቅም ላለመጥፋት እንሞክራለን ከዚህ በኋላ ቤተሰብዬ ያው ኢትዮጵያ እንደሆንኩ ታውቃላችሁ። መኖሮ ኢትዮጵያ ነው። ላይፍ ደሞ ከባድ ነው። በዓል ሲመጣ ጭራሽ ክራውድድ ነው። በዛ በዛ አንዳንድ ጊዜ ስውር እላለሁ፣ ግን ጥሩ አይመጣም። በተቻለኛ አቅም ውሌ ውሌ ውሌ ለመምጣት ሞግራለሁ። ቤተሰብዬ ደህና ናችሁልኝ? ጉድ እኮ ነው፣ ጉድ እኮ ነው። እኔ እኮ ከሚዲያ ስጠፋ ማለት ነው የሚመጣውስ ነገሮች ሁላ ግርም ነው። ሲያውቅ ነው እኮ የሚሉኝ ማለት ነው። እንዴ ሩትዬን በቀደም አብርሽዬ ማለት ነው ሲያበሳጫት፣ አይች ማለት ነው ይህ እንዳያልኩኝ በቃ ቪዲዮም ሳልሰራ ጭራሽ። ዛሬ ደግሞ ነጽ የምትባለታችን መታላችኋለች። ምን ዛሬ ትላንት የተለቀቀ ቪዲዮ ነው እንጂ ጉድ እኮ ነው እናንተ እንዴ የጨራሻ አብርሽ የጓደኛ የነበር ፍቅረኛ የነበር አይ ቲንክ ወደ አራት አመታት፣ ብታምኖም ባታምኑም በጣም ብዙ ፎቶዎች፣ በጣም ብዙ ቪዲዮዎች፣ በጣም ብዙ ነገሮች አሉ ያሳለፍናቸው። ኖርማሊ ሩታን አብረሃት እንዲሰራ የፈቀድኩለት እኔ ነኝ። ኮንትራት ነው ከሱ ጋር ያገናኛት ብላ እርፍ። ቤተሰብዬ፣ ጆሯችን እኮ እኛ እኮ ጥሩ ነገር አይስማ ብሎታል። ቤተሰብዬ እርፍ። እኔ አሁን ማለት ነው ነጽ እህታችን እውነት ይኖርሽ ውሸት ይኖርሽ። ያው አሁን እኛ አደናግረሽናል። ግን እንደው እሺ አንቺና እሱ አራት ዓመታችሁ በፍቅር ማለት ነው። ከሩታ በፊት ፍቅር ምንድን ነበረሽ? በዛ መካከል እሷም ምን አንቺ ፈቅደሽላት ነው ከአብርሽ ጋር ስሰራ የነበረው? እስቲ ግልጽ አድርጊልን። ስለ ፍቅር ኩ ምንም አላልሽንም ማለት ነው። ከፍቅር በኋላ እንግዲህ ሩታ ናት። ወዲያውኑ ነው ከሩታ ጋር እንደተገናኘ ከሩታ ጋር አብሮ እየሰራ እንደሆነ ላይፍም ከዛ በኋላ አብሮ እንደጀመሩ የምናውቀው ያንን ነው ፍቅር ጥላው ከሄደች በኋላ ማለት ነው። እና አንቺ ምን አይነት በምን አይነት ሁኔታ ላይ ሆናችሁ ነው እስቲልሽ ተማሪ ነኛልሽ የዲላ ዩኒቨርሲቲ ተማሪ ነኛልሽ። ሩታና አብረሽ እንደዛ አይነት ቪዲዮዎች ሲለቁ እንደዛ ማለት ነው ማለት ፍቅረኛ ማቾች ኖርማሊ የሚሆኑትን ሁሉ የሆኑ ነው ለኛ ቪዲዮ የሚለቁልንና ያን ሁሉ ነገር እንዴት አድርገሽ ነው በዝምታ ያለፍሽው? አሁን ጭራሽ ተጋብተው ጭራሽ ልጅ ሲያፈሩ ነው የምትመጪው? ከየት ነው የመጣሽው? ፈጣሪ ሆይ! ሩትዬ መቼስ ማለት ነው። ያው ጭራሽውን አብርሽ ጥሏት ሄዷል። አሁን ላይ ደግሞ ማለት ነው ዩቲዩብ ላይ የሚወጡ መረጃዎችን ቲክቶክም ላይ ታያለች። እና እኔ አሁን እየፈራ ያለው ለሩታ ነው። ሩታ ትረበሻለች። ገናቺ ልጅ ፍሬሽ እርጉዝ ነች። እና ወይኔ ጉዴ። ለንግግሬ እንግዲህ ቤተሰብ እያው አስተካክላችሁ ተረዱኝ ማለት ነው። እንዴ ምን ደምትለው? ቆይ ሩታ አሁን ይህን ቪዲዮ ብታይ እን ኧረ ጥሩ አይመጣም። ረ ልክ አይመጣም። ነጽህ የሆነ የሆነ ድንገት አሳቻ ሰዓት ላይ የሆነ ነገር ጠብቀሽ ነው የመጣ እና ና ርታኮ ገና ገና ማርገዟ ኮ ርጉዝ ናት። እሱ አሁን እንክብካቤ የሚያስፈልጋት ድንጋጤ ምናምን የሚመቻት ሰዓት አይደለም። ና በዚህ ሰዓት የተከሰትሽበት ምክንያት ነው እኛ ያልገባን። ኖርማሊ በሰው ልጅ ላይ በጣም ብዙ ነገር ያጋጥመዋል። የመጀመሪያውን የሚያገባ ማንም የለም። የመጀመሪያው ጋር ህይወት የሚቀጥል ማንም የለም። ምናልባት ይኖራል የለም ማለት አልችልም። የመጀመሪያቸው ጋር ተዋደው ተጋብተው ልጅ አፍርተው ምናም የሚኖሩ አሉ። ጓደኛ የማለች አንድ ጓደኛ ምሳሌ ማለት ነው፣ ግን ከስንት አንድ ነው። አብዛኛው የመጀመሪያውን ያገባ የለም፣ እውነት ስላችሁ ማለት ነው። ቤተሰብ አንቺ እና እሱ መካከል ግን የእውነተኛ ፍቅር ኖሮ እሱ ከሩታ ጋር አለ ስራ ተገናኝቶ ከዛም በኋላ ማለት ነው አንቺን እሱ ረስቶ ሩታን የተዳር አጋሩ አድርጎ መርጦ ነው ማለት ነው እያልሽ ነው ያለው እኮ እንደዛ ነው። ጉድ በል ቤተሰብዬ። እና ልጅቷ ለማልቀስ እየሞከረች ነበረ። የሷን ባምቢ ሲላቱላ እኔ ውላ አለ እንደምንም እምባ እየመጣ ነበር። የሚገርማችሁ እሷ ይልቅ የኔ እምባ እየመጣ ነበር። ለምን እንዲህ ጫን እያለችው እምባ እንዲመጣ ስትሞክር የኔ እምባ በሷ ቦታ እየመጣ ነበርና ስትሰሪም ደሞ ደግሞ እምባሽ በስን ስራ ልምዶ የማይመጣው እነው ነገሩ። አረ ዘንድሮ እኮ ጉድ ነው ቤተሰብዬ። አሁን እዚህ ሰዓት ላይ እንደዚህ አይነት ሙድ ይያዛል። ግን ትንሽ ግራ ያጋባይ የሚመስላቸው በእርግጥ ፎቶሾፕ፣ እድሜ ለፎቶሾፕ የማይሰራ ነገር የለም። ቤተሰብ ግን ነፂና አብርሽ የተነሱትን ፎቶ አያችው፣ አብረው ማለት ነውና የሆነ በቃ ትንሽ የሚመስል ነገር አለው። ምናልባት ጓደኛ ድሮ ልትኖረው ትችል ይሆናል፣ ባለፈው ህይወቱ ቤተሰብ። አሁን እኮ አብርሽ መውቀስ አንችልም። ግን ሩታና አብርሽን አብራችሁ ስሩ፣ ችግር የለም ብላ ፈቅዳ አብርሽ ወደ ሩታ ተከርብቶ ከሆነ አብርሽ ያወልክ ያወልክ ጉድክ ጉድክ አሁን ነው የሚፈላው ማለት ነው። እና አባባሏ እንደዛ ነው። ቤተሰብ በቃ ከእሷ እሷ ፈቅዳላቸው ቪዲዮ አብረው እንዲሰሩ ፈቅዳላቸው። ከዛ በኋላ ግን ሁለቱ እውነተኛ ወደ ፍቅር ህይወት ገቡ። ሁለቱ ወደ እውነተኛ ትዳር ገቡ እያለች ነውና፣ ይሄ ትክክል አይደለም፣ ፌር አይደለም። እውነተኛ ታሪክ ከሆነ ማለት ነው እኔና አብርሽና ሩታን ስለምወድ ደግፋለሁ ማለት አይደለም፣ ግን ደግሞ ልጅቱ ሚዲያውን ያው ለሆሆታ ስለሚወድ ለዛ መጠቀም የራሷን ሰብስክራይብ እና ቪው ለማብዛት አስባበት ከመጣች ትወቀጫለሽ። የምሬ ነው የምልሽ። ቡና እንኳን እንደዚህ አይወቀጥም ማለት ነው። ነግረንሻል፣ ካሁኑ ነጽዬ ማለት ነው። እውነተኛ ነገር በእንዲህ አይነት ህይወት ማለት ነው። ቀልድ የለም እንዴ! ትዳር እኮ ነው። ምንሆንሻል? ሆንሻል በባልና ሚስት እኮ መካከል ነው የገባሽው። ውሸት ቢሆን ማለት ነው ድራማ አርገሽ ወይም ፕራንክ ልታደረግ ይመተሽ ከሆነ ምን ያህል የብዙዎችን ህይወት እንደምትረብሺ የነዚህ ልጆች ሚዲያ ላይ ስማቸው እንደሚጠለጠል እንዳትረሽ። አዎ ስም ማጥፋት ዘመቻ ማለት ነው ስህተት ከሆነ ሀሰት ከሆነ የተጠቀምሽበት መንገድ የስም ማጥፋት ዘመቻ ያስከስስሻል። ኦኬ እህታችን እና ይህ ልልሽ ፈልጋለሁ። የሆነ እንባን በጣም ስትጨምቅ ነገር ነበረ። እንባን ብሏት ነበር። በነገራችን ላይ ያው የቆየ ስለሆነ ምናልባት ለዛ ይሆናል። እረግን እኮ ማለት ነው ይህ አብርሽ፣ ስንቶቻችሁ ናችሁ ወደ ግራ ወደ ቀኝ የመዘነጣጥሉት? ልዩ እኮ አንድ ነው እንዴ! ጉድ እኮ ነው ይህና ክልምድረሱ ላያችሁ ስለ ፈፌመስ ስለሆነ ነው። በቃ አይደለ፣ ሁላችሁም አይናችሁን እንዲቦግ አድርጋችሁ የምትለቁበት እንደ ፓውዛ ማለት ነው። የሚገርማችሁ ማለት ነው የራሳችን ስንፍና ነው። ቤተሰብ እኔ ልስራ ብል በራሴ አይዲያ በራሴ ቪዲዮ መምጣት ይችላለሁ። ነገሮች ስላልተመቻቹልኝ እንጂ እያንዳንዳችን ብንሰራ ፌመስ እንሆናለን። ጎበዝ ከሆነም ማለት ነው በሰው ስራ ግን በሰው ህይወት ገብቶ ግን ልፈምስ ማለት በሰው ህይወት ግን የውሸት የሐሰት መረጃ ማምጣት ማለት ይሄ፣ ራሱ ነዚህ ምን ያህል ዋጋ እንደሚያስከፍልሽ ልነግርሽ እወዳለሁ። የምሬ ነው ምልሽ ማለት ነው። እና እንዲህ አይነት ቀልድ የለም። ልጅቷ ገና አሁን እናቴ፣ እኛ ደስታችንን አላጣጣምንም ጣምንም ገና ርጉዝ ነኝ ብላ አብረናት እየተደሰትን ነው። ርትዬ ያልነ ነው እምባ እምባ እያላት እየተጨነቀች እያስቸገረችን ነው ለራሳችን ማለት ነው ሆ እና ቤተሰብ እንዴት ታዩታላችሁ? የዚች የታተነነ ቪዲዮ ምን እንዴት አሰባችሁት? አብዛኞቹ ሰዎች አትቀልጂ ምናምን ፎ እያሉ ነው፣ ግማሹ ደግሞ እውነት አድርጎት አይዞሽ፣ ፈጣሪ ካንቺ ጋር ይሁን፣ አይዞሽ፣ በርሽ፣ ጠንክሪ ይሏታል። እንዴ ምን ሆናችኋል? እስቲ መረጃ እውነተኛ ነው ወይ በሉ መጀመሪያ። ምክንያቱ ምንድነው እስቲ? እሷ ስቲል ከአራት ዓመት ያክል ምናምን ነው ጓደኝነት ነበረን፣ እናወራለን እያለች ያለችው እና አንዲት ቀን እንኳን ዩቲዩብ እያላት አንዲት ቀን እንኳን እንዴት ነው መረጃ ለኛ ወደኛ ያላመጣችልን? ቢያንስ የሆነ ፍንጭ መረጃ ማለት ነው። አሁን ሩታ የልጅናት መሆኗን ስትሰማ የሆነ በዚህ መካከል ሰብሬ አይነት ነገር ከሆነ ነዚህ እንዳንሽ አንለቅሽም። እውነቴን ነው የምልሽ፣ እኔ በሰይወት ላይ የሚረማመድ ሰው አይመቸኝም ማለት ነው። እናም ቤተሰብ እንግዲህ ከተናግራ እስከምትጨርስ ሰዓት ድረስ አምራ ነው እየጨረሰችው ማለት ይቻላል፣ ቪዲዮ ማለት ነው። በጣም በቃ ከሱ ጋር የነበራት ህይወት ቀጣ ህይወቷ ሁሉ በሱ ምክንያት ተበላሽቶ ከዩኒቨርሲቲ ወጥታ እንደመጣች በሷ ምክንያት የቤተሰቧ እናቷ ህይወት ሁሉ ብዙ ነገር እንደተበላሸን ያወራችሁ እና እንዴ፣ ምን ጉድ ነው ምድነው የምታሰሙን? አረ ተው ተው፣ ጆሮችን ቸር ነገር እንኳን ያዳምጥ ማለት ነው። ሁል ጊዜ የሆነ ረብሽ የሚያረግ ነገር ብቻ እያመጣችሁ ሚዲያውን ፖውዝ ታረጉታላችሁ። ደ ሆ እና ያው እኔ በማመን ባለማመን ውስጥ ነኝ። በነገራችን ላይ በማመን ስላችሁ ቤተሰብ፣ ይቅርታ ማለት አብሽ ወንድ ልጅ ነው። ከዚህ ፊት በነበረው ህይወቱ ጓደኛ ሊኖረው ይችላል። እንደገናም ደግሞ ዩቲዩብ በራሱ የስራ ሰው ይፈልጋል። ሩታ ደግሞ በተዋናይነት ህይወት ውስጥ ያሳለፈች ልጅ ናት የአርት ነገር ትችልበታለች እና በዛ መካከል ተገናኝተው ያን ነገር እንዲሰሩ አብሮ ጀምረው ወደ ፍቅር ተቀይሮ ሊሆን ይችላል። ግን እነዚህ እውነት ፍቅረኛው ነበረች ቤተሰብ ጥያቄ ምልክት አስቀምጡልኝ እዛ ላይ እና እንግዲህ እስቲ ኮሜንት አርጉ ለማንኛውም አሁን ቀልደ የመጀመሪያ የመጀመሪያው ቪዲዮ ላይ ማለት ነው። ትንሽ ስለ ነው። ለማንኛውም ሩታችን በዚህ አጋጣሚ ኢን ቪዲዮ አይተሽኩ ሆነ የነጽን ቪዲዮ ካም ዳውን ያው ተረጋግይታችን፣ አሁን አንቺ የምትጨናነቂበት ስትረሱስ ምገቢበት ሰዓት አይደለም። ኖርማሊ ያው ቪው መሰብሰቢያ አንዳንዶች አንዶች እንደያ ነገር ሊሰሩ ይችላሉ። ምናልባትም ኖርማሊ እውነተኛ ነገር ሊሆን ይችላል። ግን ደግሞ ያለፈ ክረምት ቤት ነገሮችን ያው ፊክስ ማድረግ ያስፈልጋል። መነጋገር በመነጋገር መፍታት እና አሁን ላይ ሩታነሽ መረጋጋት ያለባት ብዬ ነው ማስበው። ለማንኛውም ነጽሔታችንም እህታችንሽ ባይ ዘ ወይ ከዋሸሽ ነው ማን ለቅሽ ብዬሻለሁ። በተረፈ ቤተሰብዬ ማለት ነው ሩትዬ፣ እንዳያቻት ልጅ ነጭ ነጭ ያለች ነው። አብረሽ ትዕግስቱን ይስጥ። እንኳን እሷን የተጨነኩላት ነው ማለት ነው። ነጻ ልጅ ታውቃላችሁ በነገራችን ላይ ተመችቶኛል። የሩትዬ ቅብጠት ማለት ነው። እንደጻ ልጅ የምትሆኑ ነገር ሩትዬ እቺን ዘጠኝ ወር ሙሉ እንደዚህ ሆነች ጨርሽ። እሺ፣ የኔ የኔ ማር ግን አትናደጂ። ኖርማሊ ደሞ አታኩርፊ። እሺ ለቤቢ ለ ለቤቢ ያው ቤቢ ደግሞ በኋላ እንዳንቺ አኩራፊ እንዳይሆን ነግሬሻለሁ። እና እቺን ብቻ ተይ፣ ግን ቀበል በይ። አብረሽ አሁን ድግስ ተደግሶልካል ወይ መልስ ሰጣለ ወይ ምንድነው የሚፈጠረው? አናውቅም። ቤተሰብ ቸር ያሰማን ነው የሚለው ስለነበረን ቆይታ፣ ክብረት ይስጥልኝ። ቪዲዮ ላይክ ሼር ማድረግ አትርሱ። ወዳችኋለሁ። ክብረት ይስጥልኝ። ባይ ባይ።